እንደሚታወቀው በዘመቻ አንድነት የአማራ ፋኖ በጎጃም አንደኛ ክፍለ ጦር በተቆጣጠራቸው ቀጠናዎቹ ውስጥ የሚገኘው የአገዛዙ ኃይል ከፍተኛ የሆነ በትርና ያረፈበት። እንደሚታወቀው በዚህ ክፍለ ጦር ውስጥ የጠላት ክምችት በጣም ከፍተኛ ክምችት እንዳለና ቢያንስ በአደቃ ልዩነት መደራረስ እንዲችል ሆኖ የሰፈረ እንደሆነ እንደነበረ ከዚህ በፊት ተደጋጋሚ መረጃዎችን ስንሰጥ ቆይተናል። ይህንን የሚያደረገበት ከባህር ዳር ዙሪያ ጥምትም ያለውን አንደኛ ክፍለ ጦርን አጠፋለሁ ውበትናለሁ በሚል የተሳሳተ አካሄድ ነበር ይዞ ወደ ቀጠናችን የገባው። ነገር ግን በቀጠናችን የሚገኙ ብርጌዶች በየጊዜው በሚያደርጉት ውጊያ ጠላት ቅስሙ እየተሰበረ ቆይቷል። የዘመቻ አንድነት ከታወጀበት ጊዜ አንስቶም ብዙ ቀጠናዎችን ተቆጣጥረን ብዙ ጠላት ሰፍረባቸው የነበሩ ቀጠናዎችን አስለቀቀን። ጠላት በሀሰት በውሸት ፕሮፖጋንዳ ባህር ዳር እየመጣ ፎቶ ተነስቶ ለዓለምን ለማደናገር ቢሰራም የአንደኛ ክፍለ ጦር ይህንን የሰበረ ስራዎችን ሰርቷል። ብዙ ቀጠናዎችንም አስለቅቋል። እንግዲህ ይህ በሆነበት ማግስት እውነት ለመናገር በጣም በሚያሳዝም ሁኔታ እስካሁን በአንደኛ ክፍለ ጦር ቀጠና ውስጥ ብዙ የዘር ግጭት የተፈጸመባቸው ቀጠናዎቹ ውስጥ ቁጥር አንዱ ነው ብል አልሳሳትም። በተለይ ከዚህ ውስጥ ደግሞ ሜጫ ወረዳ የአንበሳው ድርሻ ይወስዳል። ብዙ ንጹሀን በመጨፍጨፍ ከፍተኛ ቦታ የሚይዝ ቀጠና ነው። ከዚህ በፊት እንደሚታወቀው በአንድ ቀን ከ200 በላይ ከ84 በላይ ከ20 በላይ ከ30 በላይ በየ ጊዜው የአብነት ተማሪዎች ሳይቀር የቤተ ክርስቲያን አስተዳዳሪዎች ሳይቀር መነኮሳት ከሰዎች ሳይቀሩ የተገደሉበት ቀጠና ነው። በትናንትናው ዕለትም እንግዲህ በግምት ከቀኑ ስድስት ሰዓት አካባቢ የአድማቅተናና መከላከያ የሚሉት የሁለቱ ጸረ አማራ ተቋሞች የእርስበርስ ግጥሚያን ለደረጉ ነው መጀመሪያ መረጃው የደረሰን። ግጥሚያውም በከባድ መሳሪያ ጭምር የታገዘ በሞርተር፣ በዲጭቃ፣ በብሬን፣ በስናይፐር እና የው ወከፍ መሳሪያዎች የጅበች ውጊያ እንደነበረ ውጊያውም እስከ ምሽት እንደቀጠለ ነው በአካባቢው የነበሩ ሰዎች የሚነግሩን እንዳጋጣሚ ሆነው ለሌላ ግዳጅ ሌላ ከተማ ስለሆነ በከተማ የሚንቀሳቀሱ ሻለቃዎች እንኳን በቅርብ የሉም። ይህ ባለበት ሁኔታ በተለይ መከላከያ የሚባለው ኃይል ከምሽት ከአስራ አንድ ሰዓት ተኩል እስከ አስራ ሁለት ሰዓት ባለው ጊዜያት ውስጥ እያካባቢ ያለውን ምንም የማያውቁ ጥረው ግረው ሰርቶ የሚኖሩ ንጹሐንን ከህፃን እስከ አዛውንት ሴት ወንድ ሳይለይ ነፍሰ ጡር ሳይለይ በአእምሮ ህመማንን ሳይለይ ያገኘውን ሁሉ አማራ መጥቷል በተለይ ወፍጮ ለማስፈጨት የመጡ ከተለያየ ከተማ የተሰባሰቡ ለለዞ ወፍጮ ቤት አካባቢ ነው የጨፈጨፋቸው። ከሰል በማክሰል ስራ ላይ የተሰማሩ ቤተ ክርስቲያን እንግዲህ ትናንት የጾም ቀን ነው። ከቅዳሴ ውሎ ሲወጡ የነበሩ ከቄስን ጨምሮ በጣም ግፍ በጠንፍላበት ሁኔታ ነው የጨፈጨፋቸው። እንደ የእንትኑ ምንጭ ስናገኝ በእርስ በርስ ውጊያው ውስጥ በከፍተኛ ሁኔታ የተመጣው መከላከያ ነው። መከላከያ አድማ ብተና ደግሞ እነሱ በሚሉት በሚሰጡት የውግልገል ታም ነው ብለው የሚጠሩት አድማ አድማ ብተና ነው። አድማ አድማ ብተና የሚወንጀሉ ተባባሪ ቢሆንም ክሉ አድማ ብተና በከፍተኛ ሁኔታ ስለጨፈጨፋቸው ስለመጣቸው የዛ ጣፋመንስ የመጣን አማራ ነው አማራ ከመታን ደግሞ አማራን በመጨፍጨፍ እናሳያቸው በሚል በሚመስል ሁኔታ በሰው ልጅ ላይ ይደርሳል ተብሎ የማይታሰብ ትናንትና ወለጋ፣ ቤኒሻንጉል ሌሎች ቦታዎች እንሰሙ የነበረ የዘር እልቂት እዚህም ቀጠናችን ውስጥ በየጊዜው እየተፈጸመ ነው የሚገኘው። እውነት ለመናገር መልካም፣ በጣም ልብ የሚሰብር በጣም የሚያሳዝን ለወደፊቱም ይሆናል ተብሎ ማይታሰብ ባገዛዙ እንሷን በግፍ እየተጨፈጨፉ ያለበት ሁኔታ ነው ያለው። እኛ ያው አሁን ላይ ይህን ለመቀልበስ ስራዎችን ስራዎችን እየሰራን ያለነው ይህ ከሆነ በኋላ ብናወራ ብለን ነው። ይህንን እያየ ከቤቱ የተቀመጠ አማራ ይህንን እያየ ይህን ትግል የሚያጓጥት አማራ እውነት ለመናገር በነዚህ ንጹሐን ደም ሁሉ እንደመቀለል ስለምንቆጥርም ይህንን በጋራ ሆኖ አንድ አይነት አስተሳሰብ ይዞ በጋራ ሊያወግዙ ልናወግዙ ይገባል፤ እላለሁ። መልካም። በጣም በጣም አሳዛኝ ነገር ነው። አሁን ያለ ሁኔታ እንዴት ነው? አስክሬን ተነሳ ተቀበሩ፣ ወይስ እንደለመደው አስክሬን አላስነሳም የሚል ጉዳይ ውስጥ ገብቷል። አሁን ያለው ሁኔታ እንግዲህ እውነት ለመናገር እስካሁን አርባ ስድስት አንድ ደግሞ አሁን አንድ ሴት ተገንዳለች አርባ ሰባት ናቸው። ባለቤታቸው ተውቆ የመጡበት አካባቢ ተውቆ በስም ዝርዝር እየተነሱ የተቀበሩት ከዛ በላይ ነው። አሁን ቁጥሩ ይሄ ከአርባ ስድስት በላይ ነው። ምን ብሎ በግፍ ስለሆነ የጨፈጨፉ እየወሰዱ በጋራ አሁን ላይ የደረሰን መረጃ አስራ ሁለት ደግሞ ከአንድ ላይ የተጨፋጨፉ እንዳሉ ነው ያው ሙሉ መረጃ እውነተኝነቱን እስክናረጋግጥ ድረስ ነው እስካሁን ባለው አርባ ስድስት ንጹሐን እንግዲህ ተነስተው ወደ የ አካባቢው ሄደዋል ወደ የተቀበሩ አሉ ዘው ብርቃት ከተማ ውስጥ ያሉት ሀያ ስድስት ናቸው እነዚህ ቶታል ሀያ ስድስቶች እንግዲህ አንድ ቤተ ክርስቲያን ላይ ተቀብረዋል ሌሎቹ ደግሞ ከገጠር ወፍጮ ለማስፈጨት ምናም ብሎ ወደ ከተማ የመጡ ናቸው እነዚህም ወደ የ አካባቢው ተልቀዋል አርባ ሰባቱ እስካሁን እንግዲህ ያለው ነው በቁጥሩ ከዚህም ከፍ ይላል፣ እስከ ሰባ ሰማንያ ይደርሳል። ሙሉውን ደግሞ እንትን ለማለት እንፈልጋለን። አሁን ላይ ያለው አጠቃላይ ሁኔታ ግን መከላከያ ከተለያየ አቅጣጫ ወደ ከተማው እየመጣ ነው ያለን አድማፍተና እዛው ባለበት ነው ነው የሚሉ ያው ህዝቡም ፈርቶ፣ የሀገር ሽማግሌዎች ናቸው ወጠው የሌላም ሰውነት አለን እያሉ ስለሆነ እንግዲህ ሁለት ሶስትም እየሆኑ በሀገር ሽማግሌዎች አማካኝነት ነው ቀብራቸው የተፈጸመ። አጠቃላይ ህዝቡ አሁንም በጭንቀት ውስጥ ሆኖ ከተማ ውስጥ ቤት ዘግቶ ነው እያንዳንዱ ህዝብ ተቀምጦ ያለ። አጠቃላይ ቀጠናው ጥቁር ማቅለምሷል ያለው አሁናዊ ሁኔታን ይመስላል። መከላከያ መርማርተና ቦታ እንደተያያዙ ነው አሉ የሚሉን ነገር ግን መከላከያ ከተለያየ ቀጠና እየመጣ ነው። እኛም ደግሞ ህዝባችን ከከበበው ዘራጥኪ ለመታደግ እንግዲህ የራሳችን ሰሞኑን የተለያዩ ዘመቻዎች ስለነበሩ ለሌላ ግዳጅ በቀጠናው ያስቀመጥ ነው ፋይልም ሌላ ቀጠና ስለነበረ እሱም አጠቃላይ እንትን ብለን ስራዎችን ለመስራት እንቅስቃሴዎችን እያደረግን ያለ ነው ይህ አሁን ስለማይበራራ ነው ይሄን ይመስላል ጥሩ እንግዲህ በዚህ አጋጣሚ ሙሉ ሰው በውጭ ሀገር ያሉ የአማራ ተወላጆች እንደዚህ ለንጹሀን ድምጻቸው እንዲያሰሙ ለተለያዩ መገናኛ ብዙሀን ለውጭ ሀገር ላሉ እንዲሁም ለሚመለከታቸው የሰብአዊ መብት ተቋማት ጉዳዩን እንዲያደርሱት የምታስተላልፈው መልእክት ካለ እውነት ለመናገር በዓለም ላይ ከዚህ በላይ ግፍ የለም ሆኖ የማያውቅም ተሰርቶ የማያውቅም ለወደፊት ሊሰራ የሚችል አይመስለኝም። ከዚህ ይሄ ግፍ በአማራ ሕዝብ ላይ እየተፈጸመ ነው ያለው። ከዚህ በፊትስ እንደሚታወቀው እኛ አውደ ውጊያ በምናደርግበት በእኛ ለማሳበብ እኛ ወደ ከተማ ገብተን የዘርፍ ጅጅት እንደፈጸምን ነገሮችን እኛ እንደፈጸምን ለማድረግ ሁሉ እኛን መታን ይሉ ነበረ። በአሁኑ ሰዓት ማለት በትናንትናው ዕለት የተፈጸመው ግን ወደ ከተማው ምንም የታሉ መዋቅር ሳይንቀሳቀስ ሰርስ በራሳቸው ዞኖች ተጣልተው ከምስኪኑ የአማራ ገበሬ ከምስኪኑ እናቴ፣ እህቴ፣ ወንድሜ ላይ ነው ናይኔ ዘርፍ እጅት የፈጸሙት። ይህን እያዩ አሁንም ማህበራዊ ሚዲያ አሁን ላይ ታዋር ነው ለህዝብ ህዝብ አለማሰማት እውነት ስም እንዳላመሆን ስለሆነ ይህንን እያዩ ዝም የሚሉ አማራዎች እንዳይኖረው ለተለያዩ ዓለም አቀፍ ዲፕሎማቶች ለተለያዩ ዓለም አቀፍ ሚዲያዎች ለተለያዩ ዓለም አቀፍ የሰብዓዊ መብት ተቆርቋሪ ድርጅቶች ይህንን ግፍና በደል እንዲያሳዩልን እንዲቀውልን፣ በዚሁ አጋጣሚ ጥሪያችን እናቀርባለን። እኛ ጋር እኛ ያለን ከከተማ ርቀን ህዝባችን ላለማስጨፍጨፍ እኛ ወደ እነሱ አንድ እርምጃ ስንራመድ ነበር። እነሱ ሶስት አራት እርምጃ ወደ ህዝባችን እየሄዱ ህዝባችን እየጨፈጨፉ ስላስቸገሩ ነው የከተማ ውጊያዎችን አቁመን ከከተማ አስበን ጠላትን እየመታ ነው ያለ ነው። ከህዝብ ከማይኖርበት አካባቢ ጠላትን እየመታ ነው ያለ ነው። ምክንያቱም እኛ ሰበብ ስለሆነ። አሁን ላይ ግን አመጣጣቸውም ከመጀመሪያ ነሳሳቸውም ህዝብን እንደ ህዝብ ለማጥፋት ለመጨፍጨፍ ስለሆነ የፈጸሙትም ያንን ስለሆነ ይህንን ከዚህ በላይ ግፍን በደልም ስለማይኖር በሚገባ መልኩ ሰነዱ እንግዲህ ስንዝርዝራቸውን እስከ ሬሳቸው እስከ ተበዳይ ቤተሰቦች አሁን ላይ ያው ጭንቀት ላይ ለቅሶ ላይ የሆኑትን ሰዎች ለመያዝ ጥም ስለአልፈለግን ስለአልቻልን ነው እንጂ ሙሉ መረጃውን ለአለም አቀፍ ዲፕሎማቶች ሰንደውም ባይቀር እንዲያሳዩልን በዚሁ አጋጣሚ ጥሪ ማቅረብ እንፈልጋለን። ሌላኛው ከአማራ ውጭ ያለው ሀገር ወዳድ ኢትዮጵያዊ የሆነ እውነት ለመናገር ይህ ጭፍጨፋ ነገ በየደጃፋችን በየበራፋችን ይደርሳል። ይህንን ጭፍጨፋ እያየ ከአማራ ህዝብ ጎን ካልቆመ የሰው ልጅ ስለመሆኑም ስለምጠራጠር ነገም ራሱ በሰፈረው ቁና ስለሚሰፈር ከህዝባችን ጎን እንዲሆን ከትግላችን ጎን ሁኖ ሆኖ ይህንን ዘራት ፊ ፋሽስታዊ ስርዓት ለማጥፋት በምናደርገው ርብርብ ለአንዴና ለመጨረሻ ጊዜ ከጎናችን እንዲሰለፍ በዚሁ አጋጣሚ ጥሬ ማስተላለፍ ፈልጋለሁ። አመሰግናለሁ።